እኔ ስለ አምላኬ እኔ ስለ እግዚአብሔር አለ ምስጋና ውለታው ስለበዛብኝ በሚል መዝሙር ቅመጥሌ ኢንስታግራም ላይ ስቶሪ አድርጋለች ትናንት። ይችን ወርቅ የመሰለች ጣቷን በወርቅ ቀለበት እንግዲህ ወርቅ በወርቅ አይከብድም። ትንሽ የምር ጣቶቿን እንዴት እንደሚያምሩ እንዴት እንደሚወድላት እናንተ አጣቁ የምር ማለት ነው። እና ደግሞ ይቺ ፎቶ ሁላችንም ባለፈው ያደናበረችን ፎቶ ደግሞ እንግዲህ እንደምታት ስቶሪ ስቶሪ አላልኩም እንትኗ ላይ ማለት ነው ሰዓቷ ላይ ተደርጋለች እና በጣም ነው የምታምር የኔ ቆንጆ፣ ጣቶች በጣም ነው የሚያምሩት። እንዲሁም ደግሞ በመዝሙር ስለሆነ ያቀናበርሽው እጅግ በጣም ደስ ብሎኛል። እግዚአብሔር አምላክ ዘመንሽን ሁሉ እንድትደሳቸው ይፍቀደልሽ። እግዚአብሔር የፈቅደው ስለሚሆን ስል ጊዜ በደስታሽ እሱ ይገኝልሽ፣ ሁሉም ደስተኛ እንድትሆኝ ይፍቀደልሽ። ቡራም ደግሞ ስቶሪ ያደረገዋለ የዋህነታችን መቼ ማቆም እንዳለብን ወይ ደግሞ ክፉ ሰው መሆን ሳይሆን በቃ እንዴት ነው ጥሩነትን ማቆም ከዛ ራሳችን መሆን መቼ እንዳለብን ስለማናቅ ነው የምንጎዳው፣ የሚል ስቶሪ ነው ያደረገው እና ይህንን ያደረገው ደግሞ በሌላ ነገራት ቤተሰብ እንዲሁም ደግሞ ምንም ነገር አድርግ ከሰዎች አፋት ተመልጥም፣ የሚልም ደግሞ ሪፖስት አድርጓል። ዛሬ ደግሞ የወንዶች ቀን ነው እንዲ ጋይስ። ሄኖክ እንግዲህ የኔ ጠንካራ ወንዶች የወንዶች ቀን ነው ዛሬ ብሎ ጓደኞቹ በሙሉ ሜሽን አድርጎ ፖስት አድርጓል። ብሩክም ደግሞ ስቶሪ አድርጎታል እና የወንዶች ቀን ከሆነ እንግዲህ እንኳን አድረሳችሁ ወንድሞች፣ የሁላችሁም በየትኛው ዓለም ላይ የምትገኙ ጠንካራ ወንዶች ሁሉ ባይዛ። ወይ ጠንካራ ያልሆነ ሰው የለም በዚህ ምድር ላይ፣ ሁሉም ሰው ጠንካራ ነው በቻለው መጠን ማለት ነው። ሰነፍ ሰው የለም። ሁሉም ሰው ይታገላል። ሁሉም ሰው ይደክማል፣ ይለፋል። ግን እንዴት መልፋት እንዳለበት ወይ ደግሞ እንዴት መስራት እንዳለበት ስነው የማያውቀው እንጂ። እንደውም አንዳንድ ሰዎች በጣም ሳይለፉ ሳይደክሙ ስኬታማ የሆኑ ሰዎች አሉ። እንዴት ማለት እንዴት መስራት እንዳለባቸው ስለሚያውቁ እንዲሁም ደግሞ እግዚአብሔር የፈቀደላቸውን ስራ ስለሰሩ ነው። እግዚአብሔር እሱ የፈቀደውን ሁላችንም ለመስራት እግዚአብሔር ይፍቀድልን ማለት እፈልጋለሁ። በመቀጠል እንግዲህ ቦራ አንቺን ካጣው ወዲ ተጨነቀ ስሜቴ ተጨንቋል ስሜቴ የሚል ስቶሪ ማን ነው ቪዲዮ ፖስት አድርጓል። እንደምታዩት እየጠጣ ነው ምናምን ምናምን። እንዲሁም ደግሞ የቅምጥሌን ፎቶ እና የእሱን ፎቶ መሃል ላይ እያስገባ ነው ቪዲዮን እየሰራውት እና አክቲንግ አክቲንግ ላይ በጣም ጎበዝ ነው። እንድመኝ ቀጠለበት እንደዚህ አንዳንድ ሾርት ሾርት ነገሮች እንደዚህ መስራት ለብዙ ነገር ይጠቅማል። በጣም ብዙ ሰዎች ለፊልም ለድራማ ክሪት የሚደረጉ ከቲክታክ ላይ ነው። በጣም ብዙ ጊዜ ዩቱብ ላይ ምናልባት በጣም ብዙ አያይም። በነገራችሁ ላይ አሁን በጣም ዞሚው ኢንስተግራም ኤንድ ቲክቶክ ነው። ዩቱብ ላይ ነው ያያል ግን በጣም ብዙ ሰው እጠር ያለች ስለሆነች መልዕክትም ቶሎ ሸር ስለምታደርግ ሳይደብረን ሳነሰላች ምናየ ቲክቶክና ኢንስተግራም ስለሆነ ሰው ለዛ ነው። እንደዚህ ቀን ጭፍ ያለች ነገር እንደዚች አይነት አክት የምታደርግ ነገር ስሰሩ እጅግ በጣም ደስ ይላል። ባለፈው ታስታውሱ ከሆነ ቅምጥሌ ጋር እንደዚች አይነት ቪዲዮ የሆነ ቪዲዮ ሰርተው ነበር ና በጣም ብዙዎቻችን እንዴት ምናምን እያለን ነበር ና ስለዚህ አክቲንግ ነው የሰራው ምንድን ነው እሱ መስራት ወንጀል ነው እንዲያትስራ ተብሏል። ስለዚህ ምንም የተፈጠረ ነገር የለም። ቅምጥሌ ካሜራማን ነች፣ ጎበዝ ካሜራማን ችለሽበታል። ጉራም ደግሞ አክቲንግ አንደኛ ነ አበ እንደዚህ እየጣለ ምናምናም ነው እንትን ያለው እና ወይኑ ከተከፈተ በኋላ ላይፋቸውን ምንድን ነው ይሄ ቪዲዮቸውን በደንብ አድርገው ሰርተው ትናንት ላይ በቃ ደስ የሚል ጊዜን ካሳለፉ በኋላ ለምን ቪዲዮ አንሰራም በሚለው ሰርተዋል። አይ ቲንክ ቅምጥሌ ራሱ ትለቃለች ብዬ አስባለሁ። ነገ ወይ ከነገ በኋላ አላውቅም፣ በምን አይነት አክት ቢሆንም ባላውቅም ብቻ ግን ቪዲዮ ፖስት እንደሚደረግ አውቃለሁ። ዛሬም ላትለቅ ትችላለች፣ ነገ ላትለቅ ትችላለች። ያው ቅምጥሌ ታውቃታላችሁ። ዘጌትም ብላ ቢሆን ፖስት ማድረጉ አይቀርም በትናንቱ በተደረገው ዲኮር ምናምን ማለት ነው። እሱን ጠብቁ። ፎቶ እራሱ ይለቀቃል ብዬ አስባለሁ። ብትለቁልን ደስ ይለኛል፣ ኢንስታግራም ላይ ማለት ነው። ቅምጥሌም እንደዛ ቁልት ቁልት ልት ብለሽ ቡራ ምናምን ፖስት ያደርጋሉ ብዬ አስባለሁ። ያንም ደግሞ እንጠብቃለን እና ቅምጥሌ ይገባሻል። እውነት ለመናገር ትናንትም ደግሞ ይችንን ፎቶ እንደምታዩት አንዴተታችን ፖስት ባደረገችው የእሷንም ስቶሪ አድርጋላት ነበረ በጣም ደስ የሚል ትልህታችን ነገራችን ላይ እና ሙዚቃውም እንደሚል ትርጉሙ ባይገባኝም ብቻ ግን ያው ደስ የሚል የመውደድ ሙዚቃ እንደሆነ አውቃለሁ ስለዚህ ቤተሰብ ስለ አንዳንድ ነገር ያው ብሩክ መልስ የሰጠው ምናምን አንዳንድ ጽሁፎች ምናምን አይቻለሁ ትናንት ቲክታክ ላይ ማለት ነው እንዴት መሰላችሁ ትናንት ቪዲዮ እስኪለቀቅ በጣም ብዙዎቻችን እንዳታምኗቸው ፍራንክ ይሆናል ፍራንክ ይሆናል ስንል ዋልን ከዛ ተግባር አድርገው እውን አድርገው አሳዩን ማለት ነው ከዛ እንደዛ ሲደረግ ደግሞ አይ ሪል እንትን ቀለበት አይደለም ሪል ቀለበት አድርጎ ምናም ምናም የሚልም ደግሞ አየውኝና ሁሉም ነገር በጊዜው ይሆናል። እንደዚህ አይነት የቀለበት ፕሮግራም ምናምን ባይዘው ወይ እውነቱን እንነጋገር ከተባለ ቀለበት ምንም ላይ ሊያደርግ አይችልም። ቀለበት ልብን አይገዛም። ፍቅርን ልብን የሚገዛው ልብ ነው ልብ ራሱ ማለት ነው ያመናችሁበት በነገራችን አንዳንድ ነገር መጀመሪያ አንዳንድ ነገር ሳይሆን እዚህ ምድር ላይ ሁሉም ነገር የምናደርገው ነገር ያምንበትን ነገር ነው። መጀመሪያ ስናምንበት ነው ከዚያ በኋላ የምናደርገው። ስለዚህ ሁለታቸው ተማምነዋል፣ ሁለታቸው ልባቸው ፈቅዷል። ልባቸው ከተቀበለ አንዳንዴ አይታቸው ከሆነ ብዙ ቦታ ላይ ቀለበት ታስሩላቸው። ግን አውጨልጫይ የሆነ ሴት ወይደግሞ ደግሞ አውጨልጫይ የሆነ ወንድ አለ። ቀለበቱን ኪሱ ድብቅ አድርጎ ሌላ ሴት ቤብ እያለ ሲጀነጅ ነው የሚውል። እንዲሁም ደግሞ ቀለበቷን ፖርሷ ውስጥ አድርጋ የኔ ቆንጆ ስትባል ወይ ስትል ምትል ስልክ ስትባል ስትሰጥ ምትውል አለች። ስለዚህ ቀለበት ማንንም ሊገዛ አይችልም። ልብ ሊገዛልን አይችልም። ልብን ልብ ነው የሚያገኘው። ልብ ለልብ ከተገናኙ ቀለበት የሚባል ነገር የለም። በነገራችሁ ላይ በጣም ብዙ ሰዎች እኮ አደለም ቀለበት እና ደግሞ አረረስቸው ደግሞ ይህ ልንገራችሁ ነው። አደለም ቀለበት፣ ወድሻለሁ፣ አፈቅርሻለሁ ሳይነጋገሩ ራሱ ልብ ለልብ ብቻ ተናበው አብረው የሚቀጥሉ ሰዎች አሉ። አንዳንዴ በቃል ከሚነገራችሁ በላይ በተግባር የሚደረግላችሁ ነገር ትልቁ ዋጋ አለው። በነገራችሁ ላይ ግን እኛ ሰዎች ስንባል ይህ የሆነ ወሬ የበዛበት ብልብልብልብልብል እሱን ነገር ስለምንወድ ነው። ግን ያ ተገቢ አይደለም። ማንም ሰው እኮ አይላቭዩ ሊልሽ ይችላል። መንገድ ለምናገኘው ሰው አይላቭዩ ሊልን እንችላለን። እወድሻለሁ ወዳለን እንችላለን፣ አይደል? ግን ያ ነገር ጥቅም አለው ብዬ አላስብም። በተረፈ ደግሞ ከቀለበት ይልቅ አፈቅርሻለሁ የሚል ጥያቄ ይቀድማል። ለምንድን ነው አፈቅርሻለሁ የሚል ጥያቄ ማቅረብላት? የሚልም ደግሞ አየሁኝና ብሩኬ፣ ምናልባት ምንም ነገር አድርገህ ከሰው ትችት አታመልጥም ያለው ይህንን ነገር ስላየ ነውና፣ አንደኛ በመጀመሪያ ደረጃ ግዴታ እዚህ ጋር መተው እዚህ ጋር መተው ወድሻለሁ ወድሃለሁ አፈቅራለሁ አፈቅርሻለሁ መባባል የሆነ ቦታ ላይ መሳሳ ምናምን የለባቸው ለእኛ ለማሳየት ማለት ነው። እነሱ እርስ በርሳቸው አፈቅርሻለሁ አፈቅራለሁ ወድሻለሁ ወድሻለሁ የሚባባለው ነገር ካሜራ ጃሉ በደንብ አድርገው እንደሚያደርጉት እናውቃለን። ደግሞ እኮ ባህላችን አይደለም እኮ በነገራችሁ ላይ እንደዚህ ዓይነት ነገር ወጥቶ አደባባይ ለመሳሳ አደባባይ ላይ አፈቅርሻለሁ አፈቅራለሁ እናቴና አባቴ እኮ አፈቅርሻለሁ አፈቅራለሁ ወይ ደግሞ ወድሻለሁ ወዳሉ ተባብሎ አያውቁም ግን በምታደርግለት እያንዳንዱ ነገር በሚያደርግላት እያንዳንዱ ነገር እንደምትወደው እንደሚወዳት ይተዋወቃሉ። ስለሚጓደዱ፣ ስለሚፋቀሩ ነው። እኛን ወልደው እስከዛሬ ድረስ እንደዚህ እርጅት እስኪሉ ድረስ አብረው ያሉ አባታችን ወጦ ሲያመሸ ወይ ደግሞ የሆነ ቦታ ሄዶ ጥፍት ሲል እናታችን በስሙ እንኳን አጠረው አባታቸው የት ሄዶ ነው እንዲህ እስካሁን አመሸ ምናምን ብላ ስትጨነቅለት ትቆየና ከቤት ሲመጣ የተጨነቀች አትመስልም። መጣህ ምናምን ብላ ዝም ነው የምትለው። ለምናምሽ ምናም መጨቃጨቅ የለም እንዴ ወጥ ስታመሽኮ ጨነቀኝ ምናምን የለም። ማስመሰል ስለሌለ ከልባቸው ይተዋወቃሉ። እናታችን ደግሞ ስራ ከውቅ ስትል አባታችን ሲሆን እንዴ እናታችሁን አግዟት ደከማት እኮ ምናም ከፊቷ ግን አይልም። ገባችሁ አደለ? ስለዚህ ፍቅር እርስ በርሳቸው ተገላልጸዋል። ወደፊት ደግሞ የሆነ ፕሮግራም አድርጎ የሚገላለጹበት ነገር ይኖራል እንጂ ልጆቹን አታስጨንቋቸው። ይህን አድርጉ ይህን አታድርጉ፣ ይህን አድርጉ ይህን አታድርጉ ልትሏቸው አትችሉም። የማለት መብትም የለንም። በተረፈ ሌላውን ነገር እናንተ ታውቃላችሁ። በህይወታችሁ ማድረግ ያለባችሁና ማድረግ የሌለባችሁ ነገር እናንተ ታውቃላችሁ። እና የተጨንቃችሁ የደበራችሁ ጨረቃ ፋሚሊዎች ተረግመናል የሚል ኮሜንት አይቻለው። እና አልተረገምንም፣ እንደውም ተመርቀናል። እነዚህ የጽጌ ረዳዎች ወርቅ የሆኑ ልጆች ነው ያለ እና ማንም ሰው እንደዚህ አይነት ቪዲዮ ሰርተዋል ምናምናምን ማንም ሰው ላይ በደንብ ሲያምር አላየሁትም። ጨረቃዎች ላይ ግን ልክ እንደ ፀሐይ ብርሃን ነው ያበሩትና በጣም ነው የሚያምርባቸው። ምንም ይሁን እንኳን ሰሩ ትናንት ቪዲዮ ወዳችኋለሁ። መልካም ጊዜ ይሁንላችሁ። ምንም አልተፈጠረም።